ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነከ ፈኑ ዲቤነ ብርሃነከ ፈኑ ዲቤነ። ሳሙኤል ሞላልኝ እባላለሁ የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ነኝ። ለመላ የክርስትና እምነት ተከታዮች በሙሉ እንኳን ለኢየሱስ ክርስቶስ የትንሣኤ በዓል ሰላም አደረሳችሁ አደረሰን ለማለት እወዳለሁ። የደሴ ከተማ አስተዳደር በኢትዮጵያ እንዲሁም በክልላችን አሉ ከሚባሉ ትላልቅና ጥንታዊ ከተሞች አንዷ ስትሆን በተለይም በኢኮኖሚው ዘርፍ የሲራራ ንግድ መዳረሻ የነበረች በንግድ በሆቴልና ቱሪዝም በኢንዱስትሪ ከፍተኛ የሆነ ፖቴንሽያል ያላት ከተማ ነች ማለት ነው። ህዝባችን የሰላም አምባሳደር፣ የልማት አርበኛ የሆነ ህዝብ የሚኖርባትና ምቹ የሆነ የአየር ንብረት ያላት የስራ አካባቢ ያላት ከተማ ነች ማለት ነው። ስለሆነም እዚች ከተማ ኢንቨስት ማድረግ ለምትፈልጉ በሙሉ በሆቴል፣ በቱሪዝም፣ በኢንዱስትሪ በተለይም አዟና ጦሳ ተራሮችን በመጠቀም በኬብል ትራንስፖርትና በሎጂዎች ከፍተኛ የሆነ የኢንቨስትመንት ዝግጅት አድርገን እየጠበቅናችሁ እንገኛለን። ኑ ደሴን አብረን እናልባ። መልካም የትንሳኤ በዓል አመሰግናለሁ።